አለማችን ላይ ስንት ሀገሮች አሉ? ሰባት ሰባት። አንበሳ ዳግማዊ በስንቱ። ዩሩቴ ቴንክ ዩ ስላልቀላቀልሽብኝ፣ ራሴን እኮ ነው የደገምኩት። ስማቸውን ጥራ። ኢትዮጵያ፣ አሜሪካ፣ ቻይና፣ እንግሊዝ፣ ዩክሬን፣ እንግሊዝ። ሰባታሩ ሰባታሩ። ስድስት ነው። ለትንሽ ተመልቼ ነበር። ዳግማዊ በስንቱ ቀራሽ ሁለት ሆናችሁ ነው? ከየት አህጉር ትባላለህ? ኢትዮጵያ ትላለህ። እኔ ነኝ የምናገረው። አና አበዙትም ነኝ። ልጆች፣ ይሄ እንኳን የማየ ነው። ጀምር ጀምር አባ በቃ እኛ ያወራነውን እየሰማች የደማው ራት ነው አይደል? እማዬ የምትሰራው ምግብ ጣፍጦኛ ያቀም ይሄ የቀለድኩ ነው አይደል? ከልብህ አይደለም አይደል? ከልብህ አይደለም። ከሆዴ እውነት። እኔ የምሰራው ምግብ አይጣፍጣችሁ የኔ አንቺም አይጣፍጥሽም? እኔ እንዳጠይቅኝ ምህረት፣ እኔ እውነቱን ነው የምነግርሽ የምትሰሪው ምግብ አንድ ቀን ጣፍጦኝ በልቼ አላውቅም። ለመኖር ስል ነው የምበላው። ሄሮት ወይ በስኪ። እንዴ ስጠራሽ አይሰሚም እንዴ? አንዴ አይደል እንዴ ጠራኸኝ። ከአንዴ በታች ስንቴ ልጥራሽ? ልብሶቹን በከለር በከለር አድርገሽ አጣጥፈሽ ደርዘ ያላልከኝ እሱን እየሰራሁ ነበር። በጆሮሽ ነው እንዴ የምታጣጥፊው?

ይቅርታ በስዬ እሺ፣ የት ነው የምትልከኝ? ሱቅ እልክሻለሁ። ሱቅ በስዬ ሱቅ? ምን አለ? የምትፈልገውን ምግብ እፈልጋለሁ ብለኝ ሰርቼ እልሀለሁ አይደል። አንቺ ምንድን ነው የምታወሪው? ምግብ ሱቅ ይሸጣል? ይህንን ያላቅም ነው አንቺ፣ ሁሉ ቦታ ነው ምግብ የሚሸጥ የሚመስልሽ? ነው እንደዛ ነው። ይኸውልሽ ብራዘር ልምከርሽ፣ ከኔ ጋር ባትጋጭ ነው የሚሻለው። ሂሩቴ እሺ፣ እሺ፣ ወደ የት ነው የምትሮጪው? የእንትን የጥፍሩ ይደርሳል። ሌሲ ጀርባዬን አሸት አሸት በፍቅር ነ ወረድ ወደ የምፈልገው ቦታ ላይ እኮ ነው። እሺ ሂጂ ሂጂ ቀስ በይ አ እሱ ጋር አንድ ደረጃ ያሻሻለ። አስራ አምስተኛ ነበር የሚወጣው አሁን አስራ አራተኛ ነው የወጣው። አንድ ደረጃ ማሻሻለ ጥሩ ነው። ያ የሆነው በምንድን ነው? የኔ ምክሬን ስለሰማ በርትተህ ስላጠና አይደል? አስራ ሁለተኛ የሚወጣልሽ ከትምህርት ቤታችን ስለወጣ ነው። አንደኛ መውጣት አትፈልግም? ፈልጋለሁ እኮ። መቼ ነው አንደኛ መውጣት የምትፈልገው? አስራ ሶስት ነው። ተማሪ ከትምህርት ቤት ሲወጡ እንደ ምን የሚሉት ፍርፍር ነው ይሄ። አሁን እንደ ጨውን በአካፋ ነው እንዴ ጨመረችው። ይሁ ይሁ ልሽንኩርቱ የሚያክለው ይሁ ይህ። አሁን ተከትፋል። እንዲ ከግንብ ጋር እያጋጨች ነው እንዴ ፈነከተችው። እለት እለት ሞያዋ እየቀነሰ ነው። በኋላ ደሞስ ጨምሮ ልትል እንዳይሆን አሁን እጃለኝ ትላለች። ሙያውን አሁን ተው፣ እጃለኝ ትላለች ወይ? ለባሏ እንዲህ ነው የሰራች የምታቀርብለት። ያልታደለ ባል። እኔ እሱም ብሆን አንድ ቀን አብሬያት አላት። እኔ ነኝ የሰራው

በኋላ ይሄ ሀሳብ ወዴት ሄደ መሰለሽ ለምንድን ነው ኮሮጆ ወጥረን ድምፅ መስጠትና መምረጥ ለምን አስፈለገ ለምን ለምን ለምን የሚል ሀሳብ መጣብኝ ከዛ ለምንድን ነው እኛ ራሳችን ሀገር በቀል የሆነ የራሳችን የምርጫ ሲስተም ለምን አይኖረንም የሚል ሀሳብ ሲመጣልኝ አሰብኩት